ሰላም ሰላም የተወደዳችሁና የተከበራችሁ የጁሲ ሚዲያ ቤተሰቦች እንደምናላችሁ፣ ከኔ ጋራ ሁሉ ሰላም ሁሉ መልካም ነው። እንግዲህ እንደ ኢትዮጵያ ቀን አቆጣጠር ዛሬ መጋቢት 122017 ዓ ም ነው። ዛሬ የማጋራችሁ የመጋቢት 122017 አጫጭር መረጃዎችን ነው። እንግዲህ በዛሬው መረጃዬ በተለይ በረራ ተቋርጧኑ የሚል በርካታ ኢትዮጵያውያን ጥያቄ ጠይቃላችሁ በተለይ በቲክቶክ እንዲሁም በኢትዮጵያ የምታውቁ ልጆች ምን አዲስ ነገር አለ የሚል ጥያቄዎችን ትጠይቃላችሁ። እንግዲህ አዲስ ነገር ባለው የቀጠለ ነው። እሱንም የምነግራችሁ ይሆናል። ሁለተኛ ከዚህ ከሳውዲ የተመለሱ ሰዎች ወደ ኢትዮጵያ የሄዱ ሰዎች ተመልሰው የሚመጡት ለምንድን ነው የሚል ብዙ ሰዎች ሚዲያ ላይ ትናገራላችሁ። ያልተያዘ ሰው ግልግል ያቃን እንደሚባለው አይነት ማለት ነው። ለመሆኑ ለምንድን ነው ግን የሚመጡት? እስቲ እሷንም በተመለከተ አጠር ያለች መልእክትም ለማስተላለፍ እሞክራለሁ ማለት ነው። እንግዲህ ዛሬ የመጋቢት 12 2017 በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3,416 ኢትዮጵያውያን በዚህ ሳምንት ወደ ሀገራቸው ተመልሰዋል። በዚህ ሳምንት ወደ ሀገራቸው የተመለሱት ጠቅላላ 416 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳምንት ውስጥ በተደረገው ዘጠኝ ዙር በረራ የተመለሱት 2859 ወንዶች እንዲሁም ደግሞ 557 ሴቶች ሲሆኑ ከተመላሾቹ መካከል ደግሞ 142 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸው ታውቋን ማለት ነው እንግዲህ በዚህ ሳምንት የተደረገው በረራ በሳምንት ሶስት ጊዜ በረራ አለ በአንዱ በረራ ሶስት አለ ጠቅላላ ዘጠኝ ጊዜ የተደረገው በረራ በጠቅላላ 3416 ኢትዮጵያውያን ወደ ኢትዮጵያ ገብተዋል ማለት ነው እንግዲህ በዚህ በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን 50ሺህ ዜጎችን ለመመለስ ታቅዶ መጋቢት 3 ቀን 2017 ይሄ በረራ በይፋ መጀመሩ የሚታወቅ ነው በዚህም እስካሁን ድረስ ጠቅላላ ይሄ ከመጋቢት 3 2017 ጀምሮ 5378 ኢትዮጵያውያን ወደ ሀገራቸው መመለስ ተችሏል። ግን እዚህ ላይ ማሰብ ያለባቸው 5378 ኢትዮጵያውያን ወደ ሀገር ሲመለሱ በዚህ ሳምንት ውስጥ ወደ እስር ቤት የገባው ደግሞ ከ1000 በላይ የሚሆን ሰው ወደ እስር ቤት ገብቷል ማለት ነው። አዲስ የሚያዝ ይህን መዘንጋት የለባቸውም። ምክንያቱም ከድንበር እንኳ በዚህ ሳምንት እንኳ ድንበር ላይ እንኳ ተይዘው ወደ እስር ቤት የገቡ ከዘጠኝ መቶ በላይ ኢትዮጵያኖች አሉ። እዚህ ደግሞ በየከተማው የሚያዝ አለ፣ በገጠሩ የሚያዝ አለ፣ ብዙ አለና እነዚህ ሁሉ ተደማምረው በሳምንት ከአንድ ሺህ ሰው በላይ ወደ እስር ቤት የሚገባበት ሁኔታ አለ። ስለዚህ በረራው ይቀጥላል፣ እስረኛውም ይበራን ይገባን ማለት ነው። ስለዚህ በዚህ ሁኔታ ነው ያለው። እንዳጠቃላይ እንግዲህ ይሄ የሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አካላት ጋር በመነጋገርና በመቀናጀት ለተመላሽ ዜጎች በአየር ማረፊያ፣ በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግ እና ከቤተሰብ ጋር የማቀላቀል ስራም እየተሰራ ይገኛል ይላል። ግን እዚህ ላይ አንድ ማወቅ ያለባችሁ ነገር ትልቁ በተለይ ወደዚህ ሀገር ወደ ስደት የሚመለሱበት ዋናው ምክንያት የሰው ልጅ ስደት ኑሮ ባዶ እጁን ሲሄድ እንደገና ስደት ተመልሶ መምጣቱ አይቀርምና አንደኛ መንግስት የስራ እድል ቢያመቻችላቸው በእርግጠኝነት ወደዚህ ላይመጡ ይችላሉ። ከመንግስት ድጋፍ ቢያገኙ፣ የስራ ቦታ ቢያገኙ፣ የተለያዩ ነገሮችን ቢያገኙ ስደተኞችን ቢያንስ በግማሽ እንኳ መቀነስ ይቻል ነበር። ግን ያ እየሆነ አይደለም ያለው ያው መንግስት ይቀበላል ይልካን፣ ከዛ በኋላ ግድ የለውም። ሌላው እንግዲህ ማንኛውም ሰው በሀገሩ ላይ መቀመጥን አይጠላም። ማንም ሰው ስደትን እንዳማራጭ በተለይ ህጋዊ ስደትን ፈልጎ የሚመጣ የለም። ሁላችንም ካለብን ችግር ወይንም ደግሞ ራሳችንን ከመቀየር ፍላጎት፣ ቤተሰብን ከመቀየር ፍላጎት፣ የተሻለ ኑሮ ለመኖር ፈልጎ እንጂ ስደት ሰው የሚመጣው ሌላ ተአምር ኑሮት አይደለም። አሁን ግን ሰው ስደት የሚመጣው ለዚህ አይደለም። በአሁኑ ሰዓት ሰው ከኢትዮጵያ ስደት የሚመጣው ህይወቱን ለማትረፍና ህይወቱን ለማቆየት የሆነበት ጉዳይ ነው ያለው። በአሁን ሰዓት ኢትዮጵያ ላይ እንደፈለክ ገብተህ የምትወጣበት ሀገር ወይንም ደግሞ እንደፈለክ አምሽተ ተዝናንተ የምትገባበት አገር ሳይሆን እጅግ በጣም በሚያሳዝን ሁኔታ ተሸማቀህ ፈርተህ፣ ማን እንደሚመታህ ማን እንደሚገልህ እንኳ በማይታወቅበት ሁኔታ ጭንቅ ላይ ስላለ ነው ሰው በብዛት በአሁን ሰዓት ስደት የሚመጣው። ይሄ በደንብ ሊሰመርበት ይገባል። አትፍረዱባቸው። ብዙ የምናውቃቸው ወንድሞቻችን ህይወታቸውን አጥተዋል። እዛው ኢትዮጵያ ላይ ሆነው በማን እንደሚገደሉ ማን እንደዛ እንደሚያደርጋቸው እንኳ አይታወቅም። አብዛኛው ወላጅም ልጁን ሂድ የሚለው ያለ ምክንያት አይደለም፣ ካለበት ፍራቻ ነው። ካለበት ፍራቻ ነው። ስለዚህ ብዙ ጊዜ ይሄዳሉ ይመጣሉ እንላለን። ያልተያዘ ሰው ግልግል ያውቃል ይላል። አዎ ይሄዳሉ ይመጣሉ ሂደውም የሚተነፍሱበት ስላጡ ነው። በቃ ማለት የሰው ልጅ እኮ ወጥተህ በሰላም መግባት እኮ በነፃነት ችግር ችግር የለውም በላህ ጠጣህ፣ ምን ችግር የለውም ነፃነት የሚባለው ነገር። ግን ሰውን በአሁን ሰዓት በብዛት እንዲሰደድና ከሀገር እንዲወጣ እያደረገ ያለው ነገር ይሄ ነው። ስለዚህ መንግስት ቢያንስ ዜጎች በነፃነት የመኖር መብታቸው የሚጠበቅበትን መንገድ ማመቻቸት አለበት። ምክንያቱም አንድ ሀገር እንደ ሀገር ሲታይ ዜጋው በሰላም ገብቶ ካልወጣ፣ እናትና አባት ልጄ ምን ሆነ ብሎ የሚጨነቅ ከሆነ ማንኛውም የመንግስት ሰራተኛ በሰላም ወጥቶ ካልገባ፣ የትኛውም ሹፌር በሰላም ከፈለገበት ቦታ ደርሶ ካልተመለሰ፣ ይሄ ሀገር እንደ ሀገር ሳይሆን እንደ ሲኦል እየኖር ነው ማለት ነው። በነገራችን ላይ እኔ አሁን በምኖርበት ሀገር ኢትዮጵያ ካለው ነፃነት አንድ መቶ አንድ እጥፍ ጊዜ ነፃነት አግኝቼ እየኖርኩ ነው። እውነት ለመናገር ቢመሽብኝ፣ መንገድ ላይ ብሆን፣ ውጭ ላይ ብቆም፣ የትም ደርሽ ብመጣ በሕይወቴ ላይ የሚያሰጋኝ ወይም ደግሞ ሕይወቴ እንደዚህ ሆናን ብዬ የምሰጋበት አይደለም፣ በሰው ሀገር ላይ ሆኜ ማለት ነው። ኢትዮጵያ ላይ ግን ፈርተህና ሰግተህ ተጨናንቀህ የምትኖርበት ሀገር ስለሆነ ነው ሰው ስደትን የመረጠው እንጂ ማንም በሀገሩ ላይ ወልዶ ልጅ አፍርቶ መኖር ይፈልጋል። ስለዚህ ፈራጅ አንሆን። አንዳንድ ጊዜ ዝም ብለን ፈራጅ መሆን ጥሩ አይደለም። ባንፈርድባቸው ጥሩ ነው። ግን ቢያንስ ወደ ህጋዊ መንገድ ቢመጡ ህጋዊ በሆነ መንገድ ወደዚህ ሀገር ቢገቡ ወደዚህ ሀገር የመግባቱ አክሰስ እንኳ ከሌላቸው ወይም ደግሞ በተለያየ ምክንያት በአሻራ በምን በምን ምክንያት እንኳ መግባት የማይችሉ ከሆነ ወደ ተለያየ ሌላ ወደ ዱባይ፣ ወደ ኩዌት፣ ወደ ኳታር፣ ወደ ባህሬን መሄድ ይቻላል። እነዚህን እድሎች ማመቻቸት ማመቻቸት ይቻላል። ምክንያቱም በአሁኑ ሰዓት እዚህ ሳውዲ አረቢያ ላይ የስራ አጡ ብዛት ልነግራችሁ አልችልም። አብዛኛው ሴት ስራ ፈቶ ተቀምጧል። አብዛኛው ወንድማ ተውት አትጠይቁኝ። እንደውም ሴቶች ነበሩ እዚህ ሀገር በደንብ የሚሰሩት በ2ሺ በ2005 ይሰሩ የነበሩ ዛሬ በ2ሺ ብር እንኳ ስራ ጥተዋል። እውነቴን ነው የምላችሁ እና ከ2000 ወርደው እንኳ በ1500 ብር ስራ እያጡ እየተንገዳገዱ ያለበት ሁኔታ ነው ያለው። እና ያለው ሁኔታ ከባድ ነው። ብትመጡም ከባድ ነው አንደኛ በምትመጡ ሰዓት እዚህ ያለውን ፋሚሊ በጣም ትጎዱታላችሁ። አንድ ሰው ሲመጣ ለአንድ ሰው መቀበያ ቢያንስ ከስምንት እስከ ዘጠኝ ሺህ ሪያል ይወጣ አስባችሁታን ይሄ ገንዘብ ምን ያህል እንደሆነ ወደ ኢትዮጵያ ሲመነዘር። ይህን ስምንት ሺህ ሪያል እና ዘጠኝ ሺህ ሪያል ለማገኘት በአሁን ሰዓት አንዲት ሴት ልጅ በአረብ ቤት አንድ ዓመት መስራት አለባት። አንድ ዓመት ሙሉ መከራዋን አይታ የሰራችውን ብር ደግሞ ላንተ ታወጣለች። አንተ ደግሞ ነገ እዚህ መጥተህ ምንም ሳሰራ ተይዘህ ኢትዮጵያ ትገባለህ። ወይ ላንተ አልሆነ፣ ወይዚህ መከራዋን የምታየው አልተለወጠችበት። ያሳዝናል እውነት ለመናገር እና ቢያንስ አንዳንድ ጊዜ እዚህ ላለው ቤተሰብ ማሰብ አለባችሁ። ኑሮው ከብዷን እዚህ። ስለዚህ ቢያንስ ኢትዮጵያ ያላችሁ ሰዎች እነዚህን ነገሮች ትንሽ ጥንቃቄ ብታደርጉ መተሳሰብ፣ መተዛዘን፣ ለቤተሰብ ማሰብ የሚባለው ነገር ቢኖራችሁ እጅግ በጣም ደስ ይላል። በተረፈ እንግዲህ በያላችሁበት ሰላማችሁ ይብዛ። አትጥፉ፣ አልጠፋም። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። አዳዲስ መረጃዎች ሲኖሩ ብቅ እያልኩ እኔም እንደዚሁ አልፎ አልፎ እሰማችኋለሁ። ለዛሬው ግን መልካም ምሽት ብያለሁ።